የውጭ አገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ጸደቀ። ሰላም ጠናስጠልን፣ ውድ የቻናሌ ተከታታዮች ሚኪነኝ ከሚኪታቦር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል የምትላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጁን አጸደቀ። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 2017 ዓመተ ምህረት ነው። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻዎች በቋሚ ኮሚቴዎች ተደርጎበታል። የቀድሞ ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበት ድንጋጌዎች የያዘ ነበር። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሠረተ ልማትና ትራንስፖርት ጉዳዮች ና ከሕግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርጎ አሻሽሎታል። ቋሚ ኮሚቴዎች ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣ ተደርጓል። የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ማስቀመጥ አላስፈላጊ ሆኖ በመገኘቱ ስለመሆኑ አብራርተዋል። ከዚህ በተጨማሪም በረቂቅ አዋጅ የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝ ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም በባለቤትነት የሚይዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር። የውሳኔ ሀሳቡ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያዙትን ድንጋጌዎች በሙሉ ትኩረታቸው የመኖሪያ ቤት ላይ ብቻ እንዲሆን አድርጓል። የውጭ አገር ዜጋ የመኖሪያ ቤት ባለቤት መብትን የምመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ ተጨምሮበታል። በዚሁ ንኡስ አንቀጽ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በምሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲስ ንኡስ አንቀጽ መካተቱን የውሳኔ ሀሳቡ ያስረዳል። ከዚህ በተጨማሪ የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ ገደብ ተቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጁ የውጭ አገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር መመሪያ እንዲወሰነ የተተወ ነበር። ነገር ግን ቋሚ ኮሚቴዎች ያቀረቡት የውሳኔ ሀሳብ ማንኛውም የውጭ አገር ዜጎች በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብት አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ መስፈርት ተካቶበታል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከአገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልክላ ገደብ የሌለበት መሆኑን እንደሚገባው አዋጁ ያትታል። ከዚህ በተጨማሪ የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸው የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ ማዋል እንደማይችሉ ግልጽ ድንጋጌ ተቀምጧል። ከዚህ በተጨማሪ የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ የመክፈል ግዴታ አለባቸው። ይህ ግዴታ የተጣለባቸው ክልሎች ወይም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበት እድል መፍጠር ስለሚያስችል እንደሆነ የውሳኔ ሀሳቡ ላይ ሰፍሯል። በረቂቅ አዋጁ የውጭ ሀገር ዜጎች የሊዝ የቤት ግዢ የግንባታ ፍቃድ፣ እንዲሁም ተያያዥ የመንግስታዊ አገልግሎት ክፍያዎችን በውጭ ምንዛሬ ብቻ ነበር መክፈል ያለባቸው። በውሳኔ ሀሳቡ መሰረት ዜጎች የሊዝ የቤት ግዢ የግንባታ ፍቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሬ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት አገልግሎትን ብቻ እንዲሆን አድርጓል። አዋጁ በረቂቅ ውስጥ ያልነበረና ለክልሎች ስልጣንና ኃላፊነት የሚሰጥ አዲስ አንቀጽ አካቷል። በዚህ መሰረት ክልሎች አዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም ለተግባራዊነቱ ተገቢ ክትትልና ድጋፍ የማድረግ የውጭ አገር ዜጎች ንብረት ይዞታን በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራር የመመስረት ኃላፊነት አለባቸው። አጠቃላይ እንግዲህ እስከ ዛሬ በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው ይህ የውጭ አገር ዜጎች ገብቶ የማይንቀሳቀስ ንብረት ያው በውጭው ዓለምም የማይንቀሳቀስ ንብረት ነው የሚባለው። የአንትቶ እንግዲህ በቀጥታ በቤት በግልጽ አማርኛ ነው ያስቀመጡትም የውጭ ሀገር ዜጎች ከዚህ በፊት ኢትዮጵያ ላይ ቤት የመግዛት መብት አልነበራቸውም። አሁን መግዛት እንዲችሉም ነው ህጉ የደነገገው ማለትም ነው። ኢትዮጵያ እንግዲህ በምስራቅ አፍሪካ በዓለም ደረጃ በጣም ምቹ አየር አየር አሉባት ከተባሉት ሀገራት መካከል ፈርቀዳጆች መካከል መካከልም በጣም በሚገርም ሁኔታ የአየር ጸባዩዋ በጣም የሚገርምና በጣም ውብ እንደሆነ ጭምርም ነው። በዋናነትም እንግዲህ የአረንጓዴ ጫካ ፕሮጀክትም እየተሰራ ያለውም አየሩን የበለጠ ለማስተካከል ና ውብና ማራኪ ለማድረግ እንደሆነም ጭምርም ነው። የውጭ ሀገር ዜጎች በተለይ አረብ ሀገራት ያሉት ክረምት ክረምት በብዛት ወደ ኢትዮጵያ ይመጣሉ። ምክንያቱም የአየር ጸባይ እዛ በጣም አስቸጋሪ ነው፣ በጣም ከባድ ስለሆነ ለአየር ሁኔታም ወደ ኢትዮጵያ የሚመጡበት ሁኔታም ነው። ከዚህ በፊት እንግዲህ በርካቶቹ ለመግዛት ያስባሉ፣ ግን አይቻልም፣ ህጉ ነበር። አሁን ግን ህጉ እንደፈቀደ ጭምርም ነው። ለጊዜው አንድ ቤት ብቻ መግዛት እንዲችሉም ነው። ይህም ደግሞ በውጭ ሀገር ምንዛሬ እንደሚገዛ ጭምርም ነው። በዶላርና በተለያዩ ባለም አቀፍ ከረንሲዎች ወይም የግብይት ምንዛሬ አይነቶች እንደሚገዛ ጭምርም ነው። ቤቱንም በዛው ገዝቶ የራሳቸው እንደሚያደርጉ ነው። ቋሚ ንብረት የመግዛት መብት እንዳላቸው እንደተሰጣቸው ጭምርም ነው የወጡት መረጃዎች የሚያሳዩት። በዚህም እንግዲህ ምናልባት የቤት ዋጋ ልንር ላይንር ወይም ልጨምር ላይጨምር ይችላል። በርካቶቹ ደግሞ ስጋታቸውን እያስቀመጡ ነው ድሃ ምናልባት እንዳይኖር በጣም ፈተና ከባድ ተጽዕኖ ሊፈጥር ይችላል በማለትም በርካቶቹ ሀሳባቸውን የገለጹ ናቸው። ከፊሎች ደግሞ ሌሎች የውጭ ሀገር ዜጎች ገብቶ ሀገሪቷን በእጃዙር እንዳያንበረክኩ በገንዘብ ገብቶ በማለትም ስጋታቸውን ያስቀመጡትም አልጠፉም። ምክንያቱም ዩሮፕ ስከድም በረዶ ነው፣ ወደ አሜሪካ ስከድም በጣም በረዶ ነው። የአየር ጸባዩ በጣም አስቸጋሪ ከመሆኑ የተነሳ በርካታ ቁጥር ያላቸው ዜጎችም እዛው ለስራ ብሎ እንጂ በጣም ከባድ ነው የአየር ሁኔታ፣ በረዶውም በጣም አስቸጋሪ ሁኔታ እንደሆነ ነው። ወደ አረብ ሀገር ደግሞ ስክር በጣም አየሩ በጣም ፀሐይ ነው። በዛ ላይ በረሃም ነው። በተለይ ኢትዮጵያ ላይ ያለው አየር ሁለቱን በጣም በሚገርም ሁኔታ ያማከለ መካከለኛ አየር ነው። በጣም ፀሐይም የለም በጣምም ደግሞ እንደዛው በረዶ ምናምን የምዘንብበትም ሀገርም ያን ያል ለየት ከቅን እንደ በረዶ ሀገር ስካንዲቪያን ሀገራት የመሰለ አየርም ማለ በጣም የሚገርምና የተባረከ አየር ከመሆኑ የተነሳም ነው በርካቶቹም ትኩረታቸውን ኢትዮጵያ ላይ እያደረጉ ያሉት። ምናልባት የኢትዮጵያ ከፍታ ዘመን የተባለው ይመጣ ይሁን ወይስ ምናልባት ደግሞ በተለይ አንዳንዶች ሀሳባቸውን ያስቀመጡ ያሉት የሳጥናኤል ጎል በኢትዮጵያ የምባል በጣም አስቸጋሪና ፈታኙ ጊዜ ይዞ ይመጣ ይሁን በማለትም በርካቶቹ እንግዲህ ሀሳባቸውን እየገለጹና እያስቀምጡ እንደሚገኙ ጭምር ነው። የቤት ግዢ በማስመልከት የውጭ ሀገር ዜጎች ድንጋጌ እንግዲህ ዛሬ እንደጸደቀ ጭምርም ነው የወጡት መረጃዎችን በማስመልከትም ቤት ዙሪያ ምናልባት የቤቱ ዋጋ ሊንር ይችላል በማለትም በርካቶቹም ስጋታቸውን ያስቀምጡበት ሁኔታም ነው የተፈጠረው ማለት ነው። አጠቃላይ እንግዲህ እስከሁን ድረስ የደረሱን መረጃዎችን በማስመልከትም ነው ለእናንተ ይጀላችሁ የመጣሁት አብሬያችሁ የቆየሁት ሚኪ ነኝ። ቅድሚ ኪታቡር ኒውስ። ስለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።